ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ ያልቆ፣ እንደተለመደው ተወዳጁን ድራማ መንታ መንገድ ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት እጋብዛለሁ። መልካም ቆይታ። በባለፈው ክፍል እንደተመለከትነው የሲቪላዊ ሚስጥር እንዳለ ዝርግፍ ብሎ በሁሉም ዘንድ ታውቋል። የሻሚት ቤተሰብ እየተበጠበጠ ነው። ኖህ እህቱን ይዞ ከወጣ በኋላ ኢሳትም እየተደጋገመ ይናደዳል። አባዬ እነዚህን ሁለት መንታዎች ጉሮሯቸውን ይዘን ማስለፍለፍ ይኖርብናል። ይህን ሁሉ ነገረኛ ቤተሰብ ላይ ካመጡ በኋላ በሰላም እንዲኖሩ መፍቀድ የለብንም። እታውቃለህ አይደል አባዬ፣ ይህን ነገር ካደረጉ በኋላ በፍጥነት ከእኛ ቤት ለቀው እንደወጡ ተመልክተሃል። እርግጠኛ ነኝ አባዬ፣ ከእነሱ ጀርባ የሆነ ሰው አለ። የአንተም ቤተሰብ መበጥበጥ የሚፈልግ ሰው አለ። እነሱ ብቻቸውን አይደሉም። ማን እንደሆነ ደግሞ አባዬ፣ ይህን ነገር ማረጋገጥ ይኖርብናል። የዚህን ጊዜ አባቱም እየተራመደ በፍጥነት ይሄዳል። ሱንጉም ግራ እየተጋባች እየሮጠች ትከተላለች። ሻሜት፣ ሻሜት እባክህ፣ እባክህ ሻሜት፣ አዳምጠኝ እባክህ ተረጋጋ፣ እባክህ፣ እየለመንኩ ነው ያለሁት። ሻሜት፣ እባክህ፣ ተረጋጋ፣ እኔን አዳምጥ። እውነቱ ያለው እኔ ጋር ነው፣ እባክህ አዳምጠኝ። እኔ ሁሉን ነገር አውቃለሁ። ልንገርህ እባክህ፣ አውቃለሁ። ይኸውልህ እኔ ላይ ያለህ እምነት በሙሉ እንደተበተነ ባውቃለሁ ነገር ግን ልታምነኝ የሚገባው አሁንም ቢሆን እኔን ነው። እኔ ልነግርህ ፈልጌ ነበረ። ይህንን እውነት ልነግርህ ነበረ። ልጆቼ እንደሆኑ ልነግርህ ነበረ። በእውነት እምልልሃለሁ። ለመጀመሪያ ጊዜ እንዳየኋቸው እነሱ መሆናቸውን እንዳወቅሁ ልነግርህ ነበር። ነገር ግን በጣም ደንግጬ ነበረ። ፈርቼ ነበረ። ምን ይፈጠራል ብዬ ፈራው። ልታምነኝ ይገባል። በጣም ተጨንቄ ነበረ። መናገር አልቻልኩም። እባክህ አዳምጠኝ። እባክ አዳምጠኝ። በሌላ በኩል ኖኅ ከእህቱ ጋር እያለ ፈገግ እያለ ይናገራል። ትገርማለች በእውነት እናታችን ትገርማለች። ጭራሽ ተደፍሬያለሁ ትላለች። ለዛው መኛ አባት አስበሸዋል፣ ሴት አስገድዶ ሲደፍር። ሜሌክ ምን አይነት ውሸት አምነች? ቆይ እናታችን እስኪ ንገሪኝ እባክሽ። እኔ የምለው ግን ኖኅ አስበህበታል? ምናልባት እውነቷንስ ቢሆን ተደፍራ ቢሆን ስኛ የተወለድ ነው። ምን እያልሽ ነው ያለሽው? ሜሌክ ለፈጣሪ ብለሽ ውሸት አደለም እያልሽ ባልሆነ። በእርግጥ የውልሽ የኛ አባት ምን አይነት ሰው እንደሆነ ሁለታችንም እናውቃለን። ነገር ግን የውልሽ ምንም ያክል ጨካኝ ቢሆን እንደዚህ አይነት ነገር በፍጹም አያደርግም። አባታችን እሷ ሀብታም ሰው ነበር ማግባት የምፈልገው ለዛ ነው። አባታችንን ጥላ ሄደችው። ለዚህም ነው የውልሽ ሀብታም ብቻ ስለሆነ የምፈልገው ቤተሰቧና ትዳሯ እንዳይበተን የኔንና ያንቺን ልጅነት መቀበል የከበዳት ለዛ ነው። ውሸትም ያቀናበረችው ለዚህ ነው። ይኸውልሽ ሜሊክ፣ በመጨረሻም ነገሮችን ካስተካከለች በኋላ ያምናታል። ታውቃለህ ግን ኖ እኛ ግን በፍጹም እንደማናምናት እኮ እሷ ቀድማ ታውቅ ነበር ማለት ነው። ለዚህም ይመስለኛል ለረጅም ዓመት ይህንን ነገር መናገር ያልፈለገችው ለዚህ ይመስለኛል። ይኸውልህ ኖ፣ አየሽ አይደለም? ያ ቤተሰብ ግን ምን ያክል መጥፎ እንደሆነ እኛን ልክ እንደ ቆሻሻ እንደተመለከቱን ተመልክተሻል። አደለም እንዴ? ከእኛ ጀርባ ማን እንደቆመ ተመለከትሽ? እኛ ለዛ ቤተሰብ እርግማን ነን። ይኸውልሽ ያንን ቤተሰብ ለመበጥበጥ የተዘጋጀን ሰዎች እንደሆንን መጥፎ እድል እንደሆነን የተመለከቱት አይደለም እንዴ። የፈለጉትን ነገር ነው የተናገሩን። ሰደቡን፣ አዋረዱን። ሴቬ ላይ ሁሉም ተባበሩብን። በኔና በአንቺ ላይ እንደ ቆሻሻሽ ቀንጥረው ጥለውናል። ምንም እንኳ በስጋ ብንዛመድም ሜልክ ግን በጣም አያሳዝንም? ያለንበት ሁኔታ፣ ምን አይነት ሰዎችን ነን እኛስ? ብንሆን ይኸውልህ እኔ እነግርሃለሁ፣ በጣም አስቸጋሪ ቤተሰቦች ናቸው። እነዛ ማይረቡ ናቸው፣ ጨካኞች ናቸው። ሀፍረተቢ ሲሆነ ቤተሰብ ነው ያየ ነው። ይኸውልህ በሌላ በኩል ህክመት ትናገራለች። ገብቶኛል፣ ተረድቻለሁ። ሜልክ ይኸውልህ፣ በጣም ቆንጆ ልጅ ነች። እሷን ብትወዳትም ምንም የሚያስገርም ነገር የለው፣ የሚያሳፍርም አይደለም። እኔ ግራ ያጋባኝ የአንቺ ነው ይዘውልሽ ዜቬ ላይ ያንቺ ነገር ብቻ ነው ግራ ያጋባኝ። ቻን አይፈረድበትም፣ ሜሌክ በጣም ቆንጆ ነች። ከዛ ፈረስ ከመሰለ ሌባ ጋር አንቺ ግን ምንድን ያቆራኘሽ? እንዴት ከሱ ጋር ትሆኛለሽ? ንገሪኝ። ምን አለሽ ከእሱ ጋር ቻንም ይናገራል። አክስቴ እባክሽ ይበቃሻል፣ በቃ እጅግ አሰልች የሆነ ጊዜ ያሳለፍ ነው። ምንድነው ማቆመው? አንተ ምንድነው ማቆመው ንገረኝ። እነዛ የማይረቡ የገጠር የማይረቡ ቆሻሻዎች እንዴት ከእናንተ ጋር የፍቅር ግንኙነት ለመመስረት ይሞክራሉ? እንዴት ትሸነፋላችሁ? እንዴት እብድ ሊያደረጓችሁ ይችላሉ? ንገረኝ። ይገባሃል ቻን? ይኸውልህ አጥምደዋችሁ ነበረ። መጠቀሚያ ነው ያደረጓችሁ። ለራሳቸው ጥቅም ሲሉ አንተንና ሴቪላይን ተጠቀሙ። ይገባሃል ወይ የምናገረው ነገር ይገባሃል? ወጥመድ ነበረ። ገብቶኛል አልኩሽ እኮ አክስቴ፣ ገብቶኛል። በጣም ጥሩ ገብቷል። ዋናው ነገር ግን ብልጥ መሆኔ ነው። ገባችሁ አደለ? እኔ ህክመት እያንዷንዷ ነገር ትገባኛለች። ምን ያክል እባብ እንደሆኑ ኔ ባላውቅ ኖሮ የቤተሰብ ብትንቱን ይወጣ ነበር። አክስቴ ነያት ህይወት ለአንቺ በጣም ጥሩ ነው አደለ? ምንም ችግር የለብሽም። በጣም ደፋር ነሽ። ምንም ነገር እንዳልተፈጠረ ሶፋው ላይ ቁጭ ብለሻል ተረጋግተሽ። እንዴት ግን መቀመጡን ቻልሽበት ተረጋግተሽ ንገሪ። ሁላችንም ስንጨንቅ፣ ስንጨቃጨቅ አንቺ ግን ቁጭ ብለሻል። ከቅድም ጀምረሽ ትንሽ እንኳን እፍረት የሚባል ነገር አልፈጠረብሽም። የሰው ልጅ መቼም ይሄ ሁሉ ነገር ሲፈጠር ትንሽ እንኳን እፍረት ይሰማዋል። ትንሽ እንኳን ሻንጣሽን እና ኮተሽን አጠቃቀመሽ ተዘጋጅተሽ ከዚህ ቤት እንደመውጣት አንቺ ግን ተረጋግተሽ ቁጭ ብለሻል። ለምንድን ለምን እንደተቀመጥሽው ንገሪኝ። በልጅሽ ምክንያት እንግዲህ የቤተሰብ እየተበተነ ነው። ምን ትሰሪያለሽ አንቺ እዚህ ሶፋ ላይ ተቀምጠሽ? ገብቶኛል። እኔ በደንብ ተረድቼሻለሁ። የገንዘብ ነገር ነው አይደለም? ገንዘብ በጣም ጣፋጭ ነገር ነው አይደለም? እኔ ከዚህ ቤት መውጣት አፈልጊም። በእውነት ሄክመት ትገርሚያለሽ። ብዙ ነገር ለፈለፍሽ፣ በመጨረሻ ግን ተሳክቶልሻል። ሄክመት በእውነት አላማሽ ይሄ ነበረ። አሁን ከዚህ በኋላ ምን ትፈልጊያለሽ? እያለችም የሱምሩና ታረክሳለች። እንቧን በጉንጇ ላይ ይፈሳል። እንግዲህ ተሳክቶልሻል። ምን ትፈልጊያለሽ ከዚህ በኋላ? ይህንን ነበር አደለ በህይወትሽ ማሳካት የምፈልጊው? እድሜ ልክሽን ስጠብቅ የነበረው ነገር ነው ይሄ። ቤተሰብ ዛሬ ተበጥብጧል፣ አንቺ ተሳክቶልሻል የዚህ ቤተ መንግስት የመሰለ ቤት ዋና ሴት መሆን ነበር የምትፈልጊው ፈላጭ ቆራጭ መሆን ነበር አዛዥ መሆን ነበር የምትፈልጊው አይደለም እንዴ ግን ይኸውልሽ ቤትን ማስተዳደር እንደዚህ ቀላል አድርገሽ አትመልከቹ ማን ያውቃል ወይም ደግሞ ዝም ብለሽ ተራ ሴት ልትሆኝም ትችያለሽ እንዴት የሚገርም ነገር ተናገርሽ ነያት ይመስለኛል ግን አንድ ነገር ረስተሻል በድጋሚ ማስታወስ ይኖሩብኛል ትልቅ ሴት ስለሆንሽ ለዛ ሊሆን ይችላል ለአንድ ሺህ ጊዜ ልናገር እንግዲህ ይሄ ቤት የኔ ቤት ነው ይኸውልሽ እናንተ ከኋላ ነው የመጣችሁት ነገር ግን በመጨረሻ ጊዜ ሁሉንም ነገር እየቦታው ያስቀምጠዋል። እውነቱን በመጨረሻ ተገለጥ። ተጨማሪ ነገር ማወቅ ያለብሽ አንድ ነገር ላስተላልፍልሽ። አሁን በቀጥታ ወደ ላይኛው ክፍል ትወጫለሽ፣ ያለሽን ኮተትሽን በሻንጣሽ ታዘጋጃለሽ፣ ልጅሽ ሶምሩን ይዘሽ ከዚህ ቤት ውልቅ ነው። ለእናንተ የሚሆን ለውሸታሞች የሚሆን ነገር እዚህ ምንም የለም። ይህን ከተናገረች በኋላ ሄክመት ዝም ብላ ኒያትን ትመለከታለች። ኒያት ከዚህ ቀደም ከሱምሩ ጋር በድብቅ ያወሩትን ነገር ማስታወስ ትጀምራለች። ስምሩም ለእናቷ ትናገራለች። እማዬ ነገር ልንገርሽ፣ ሲቪ ላይ የህክመት ልጅ አደለችም። አዎ ሲቪ ላይ እንደዛ አደለችም። የእሷ ልጅ አደለችም። ሲቪ ላይ የማደጎ ልጅ ነች። ህክመት አደለችም የወለደቻት። ምን እያልሽ ነው? ስምሩ ልጅ፣ ምንድን ነው የምታወሪው? እንዴት የእሷ ልጅ አደለችም? ሲቪ ላይ አዎ፣ የማደጎ ልጅ ነች። ይሄን ነገር ካስታወሰች በኋላ ነያት ፈገግ እያለች ህክመትን ትመለከታለች። በሌላ በኩል የባለቤት ስምሩን አንዳንድ ነገሮች በቦርሳ ከያዘ በኋላ በፍጥነት ወደ ሳሎን ይመለሳል። እያለቀሰች ስምሩም ትከተለዋለች። ሻሚት ሻሚት፣ እባክህ፣ እባክህ ከቦርሷ ውስጥ ስልኩን ብድግ አድርጎ ሻሚት ተናዶ ወለሉ ላይ የሚያፈርጠዋል ሻሜት እባክህ ተረጋጋ በእውነት ላብድ ነው በቃ ልታሳብደኝ ኖረ እባክህ ተረጋጋ ምን እያደረክን ያለው ሻሜት ሁሉም እየተከተሉ ግራ ይጋባሉ ፈጣሪ ሆይ ፈጣሪ ሆይ እባክህ እኔን እኮ አዳምጠኝ አታውቅም ሻሜት እባክህ እውነት ያለው እኔ ጋር ነው እያልኩ ነው አዳምጠኝ እያልኩ ነው ያላትን ንብረቷን በሙሉ እንዲሁም ደግሞ ብሩን ከቦርሳ ውስጥ እያወጣ ሻሚት ወደ እሳት ውስጥ ይማግደዋል ኢሳትም ይናገራል አባዬ ምንድነው እሱ ምን እያረክን ያለው አሁንም ቢሆን ደግሞ አልመለስክልኝም የተፈጠረውን ነገር በደንብ አስረዳኝ አባዬ በድጋሚ እንደዚህ አይነት ነገር ከተፈጠረ ይቀላልሽም። ብርሃን ነበር አይደለም እንዴ? ምን ነበር የሰራችው ንገረኝ። መቼም ይቅር የማይባል ነገር ነው አደለ የፈጸመችው፣ እናታችን? እሱ ምን ነበረ ንገረኝ። በአንተ ላይ ወስልት አለችው። ያባዬ ለምን በግልጽ አትናገርም? አሁንም ቢሆን ዝም ብሎ ከቦርሷ ውስጥ እያወጣ የሱምሩን ነገር በሙሉ ወደ ሰዓት ውስጥ ይማግደዋል። ሱምሩም ትናገራለች። እኔ በፍጹም በአባት ላይ ያልወሰለትኩም፣ እባክህ ልጄ፣ እውነቱን እየተናገርኩ ነው ያለሁት። እባክህ በድጋሚ እንደዚህ አይነት ነገር አትጠይቅ። እንዴት እንደዚህ ያደርጋለሁ እኔ ልጄ፣ እባክህ አባዬ። እንዴት ይቅር ጥላት አለህ? በአንተ ላይ ወስልታብህ ከሆነ ይቅር ጥላት አለህ? ለምን ይቅር አልካት አባይ? ለአንተ ብዬ ነው። አንተ ማትረባ ለአንተ ብዬ ነው አይቅር ያልኳት። አዎ አንተም ብዬ ነው ለአንተ ስል ነው ይቅር ያልኳት። ይውልህ አንተ እያለህ በፍጹም እሷን ማስወጣት አልቻልኩም ነበረ። ለአንተ አዝኜልህ ነበረ። ገና የሁለት ዓመት ህፃን ነበርክ። ያለ እናት በፍጹም እንድታድግ አልፈልግም ነበረ። ልክ እንደ ወንድምህ ያለ እናት እንድታድግ በፍጹም አልፈልግም ነበር። አሁን ግን ሁሉም ነገር አብቅቷል። በቃ አሁን የምታገሰው ነገር የለም። ይበቃኛል በቃ። ሻሚት፣ ኧረ እባክህ ተረጋጋ። ሁሉም ነገር እያቃጠልከው ነው። ለፈጣሪ ብለህ እባክህ ተረጋጋ። ብዙ ነገር ይኒና ታሳልፈናል። እባክህ ተረጋጋ። እየለመንኩ ነው። እባክህ፣ እባክህ ተረጋጋ አታቃጥል ሁሉንም ነገር እንደዚህ አታደርግ፣ እባክህ ሻሚት፣ እባክህ እየለመንኩ ነው። እያለችም ታለቅሳለች። እባክህ ለፈጣሪ ብለህ አንድ ጊዜ እንኳን አዳምጠኝ እባክህ። እኔ በፍጹም አንተ ላይ አልወሰለትኩብህም። እየለመንኩ ነው ያለሁት። እባክህ እንደዚህ አታደርግ፣ አንድ ጊዜ እንኳን አዳምጠኝ። በሌላ በኩል ሶፋው ላይ ከተቀመጠ በኋላ ኢሳትም ስልክ ይደውላል። ሄሎ አርካ። ኢሳት፣ አቤት። አስቸጋሪ ወንድሜ፣ እንዴት ነህ? ዛሬ እንዴት ልታስታውስ ይቻልክ? እንዴት ደወልክ? እህት እንዳለ አስታወስክ? እህትን ያልሽ ምን ማለት ነው? እህት ማለት ምን ማለት ነው? ንገሪ። ሁለት እህት ሁለት እህት አለኝ። ከዚህ በተጨማሪ አንድ ወንድም አለኝ። አዎ፣ እነሱን ማወቅ አለብሽ። አንቺም አንድ እህትና አንድ ወንድም አለሽ ከኔ ውጪ። አዎ፣ ብትመጪ ይሻላል፣ ወደ ቤት ብትመጪ ይሻላል፣ ልታገኛቸው። ትቼ ያለሽ ምንድን ነው? እሱ የምታውረው ዛሬ ደግሞ ደህና አደለም እንዴ? ደህና ነኝ፣ እንደ ዛሬ ደህና ሆኛ አላውቅም። ይኸውልሽ እህቴ፣ በእርግጥ ታቂያቸዋለሽ እኮ። ይኸውልሽ፣ ትኬት ቆርጠሽም ቢሆን በምንም ብለሽ በምንም መምጣት ይኖርብሻል ለፈጣሪ ብል ምንድን ነው እሱ? ዛሬ ደግሞ የምቀሻብረው አሟሃል እንዴ ወይም ደግሞ አብዷል መሰልኝ። ምን እያወራሽኝ ያለሽ? ውህቴ ትኬት ግዢና ወደዚህ መምጣት ይኖርብሻል እያልኮች ነው። እሺ እያልኮ እኮ ነው። ለምንድን ነው ግን የምመጣው? በእውነት ግን ደህና ነህ ወንድሜ? ደህና ነኝ አልኩሽ፣ በጣም በጣም በጣም ደህና ነኝ ከምታስቢው በላይ ውልሽ፣ ቀልድ አይደለም እውነቴ ነው እየተናገርኩ ያለሁት ወንድምና እህት አለሽ ከኔ ውጭ ውልሽ። ከዚህ በተጨማሪ ደግሞ እናታችን እብድ ነች ውልሽ፣ እብድ እናት ነች። አለች እያለ ሲናገር ህክመትን በጣም ደስ እያላት ፈገግ ትላለች። ምንድነው አንተ የምታወራው? ምን እያልቅ ነው ያለው ኢሳት ውልህ፣ ስነስርዓት ያዝ። በስነስርዓት ደውላህ እናግራት እያለችም ስንጉሩ ትናድዳለች። አክስቱም ከተቀመጠችበት ተነስታ አንተ እንደዚህ አይነት አጸያፊ ነገር አትናገር፣ ባለጌ አትሆን። ምንድን ነው እሱ ምንድን ነው የምታወሩት? ለምንድን ነው የምጮሁብኝ? ትክክል አይደለም እንደ የተናገርኩት ምንድ ነው እሱ? ዋሾት ነገር አለ። ጤነኛነሽ ነሽ አንቺ ጤነኛነሽ ማለት ይቻላል። ልብድ አደለሽም እያለ ሲናገርም እየተናደደች በትፊት መተዋለች። እንዳስታውሻለሽ እማየ፣ ገና የሁለት ዓመት ህፃን ነበርኩኔ ኩኒ የዛን ጊዜ የሁለት ዓመት ህፃን ስልኩን ሳይዘጋው ስለነበረ ግራ እየተጋባች እህቱ ምንድ ነው እሱ ሁለት ዓመት የምትለው ስለ ነው የምታወረው? ሄሎ በጣም ህፃን ነበርኩ ኩማየ፣ የውልሽ ምስኪን ህፃለች ትንሽ እንኳን አታፍሪም ወይ ትንሽ ያሳፍርሽሞ ወ እያደረግሹ ነገር ማየ፣ ምን አይነት ሴት እንደሆንሽ ለራስሽ እንኳን ግልጽ ሆኖልሻል ልሻል። ይበቃል። ከዚህ በኋላ ተጨማሪ ነገር እንዳትናገር። እኔ እኮ እናትህ ነኝ፣ አምጨን የወለድኩ። ይበቃሃል አጸያፊ ነገር በፍጹም መናገር የለብም። ከዚህ በኋላ ባለጊያተውን ታውቂያለሽ። እውነቱን ለመናገር ከዛሬ በኋላ በፍጹም እናቴ እንድትኝ አልፈልግም። እናቴ ባቶኝ ይመርጣለሁ። የቻን የወንድሜ እናቱ ሞታለች። ልክ እንደሱ ብትሞች ይሻል ነበረ። እንደሱ እናት ብትሞች ይሻል የነበረ በህይወት ቆመሽ ከምመለከት። ይህን ሲናገር አፏን በእጇ ይዛ ስቅስቅ ብላ እናቱ ሱምሩ ታለቅሳለች። አክስቱም በጣም እየተናደደች ትናገራለች። በእውነት እንዳንተ አይነት ከማሳድግ ድንጋይ ሆነ ብትቀር ይሻል ነበረ። ከሃዲ ነህ አንተ በእውነት አፈርኩ ስላሳደግኩ አፍሬ ያለሁ ቻን

እባክህ ይበቃል ከዚህ በኋላ ብዙ ነገር መናገር የለብህም መስመር እያለፍክን ያለው ይበቃል በቃ ይህን ሁሉ ነገር በስልክ እየሰማች ሄክማ ኢሳት ምንድነው እሱ የምታውረው ምንድን ነው እየተናገርክ ያለው እማዬን እንዴት እንደዚህ ትሳደባለህ እያለችም ታለቅሳለች ስልኩን ለካ አልዘጋሁትም ሀርቃ ወደዚህ መምጣት አይጠበቅብሽም ባትመጭ ይሻልሻል እንደዚህ አይነት አሳፋሪ ነገር ከምትሰሚ እዛው ብትቀመጭ ይሻልሻል የራስሽን ህይወት ብታስተካኪ ይሻላል እዚህ መጥተሽ ምንም ነገር አታገኝም ብሎ ስልኩን መጆሯ ላይ ይዘጋባታል እምቧ በጉንጯ ላይ እየፈሰሰ የስልኩን መዘጋት ትመለከታለች አክስቱም እየተናደደ ልጅው፣ ለአንተ ልጅ፣ አዳምጠኝ። ምንድነው እሱም? አዳምጠው። እንደዚህ አይነት መጥፎ ልጅ ባትሆን ደስ ይለኛል። ምን ያናድድሻል አክስቴ? እናቴ ምንድን ነው እሱ እንደዚህ ያናድድሽ እባክሽ ብትሞች ይሻላል ነበር ያልኩት ምንድን ነው እሱ ታዲያ አይሻልሽም ምን ያናድድሻል ንገሪ ቢያንስ ቢያንስ ልጅ አንተ ትረዳኛለህ ብዬ ነበር አስቡ አንተ እኮ ልጅ ነህ ከወዲ ውስጥ የወጣህ ልጅ ነህ አንተ እንኳን ትረዳኛለህ ብዬ አስብ ነበር ተረዳሁሽ እኮ እማዬ ተረዳሁሽ በደንብ ነው የተረዳሁሽ ዛሬ በጣም ተረድችሻለሁ ስለ ተረዳሁሽ ነው ለእህቴ ለአርካም ደውዬ ነገርኳት ኒያትም ትናገራለች በእውነት ታሳፍራለህ አሳፋሪ ልጅ ነህ በጣም ነው ያፈርኩብህ ወይ ፈጣሪ ወይ አክስቴ ያንቺ ልጅ ሁለት ልጆችን ወልዳ እነሱን ወደ ጎን አድርጋ ይባስ ብሎ ደግሞ ባባዬ ላይም ደግሞ ሌላውን እንድደርባ ነበር። አዎ ውሽማ ነበራት ማለት ነው። ይኸውልሽ፣ ለዛውም የሁለት ዓመት ሕፃን እያለሁ እንዴት አይነት ደስ የሚል ህይወት ገንብተሻል። ማዬ፣ ለስንተኛ ጊዜ ነው የምናገረው? ቆይ አንድ ሰው እንኳን የሚሰማኝ የለም። እኔ በፍጹም ባባቴ ላይ አልወሰለትኩም እያልኩ ነው። ይበቃል፣ በቃ እባክ፣ በቃ ልጅ፣ እባክ አይምሮዬን አታቁስለው። ቻለም እየተራመደ ኢሳት እባክ ሰምቻለሁ በቃ ጫን፣ ነገር ግን ይበቃል። ኢሳት ከዚህ በኋላ ትናገር እባክህ፣ ይበቃል። ተረጋግቻለሁ፣ በቃ ጫን ተረጋግቻለሁ። ምን ይመጣል ከዚህ በኋላ? ህክመትም በተሯ ትነሳለች። ሁል ጊዜም ቢሆን አንቺ እንደዚህ ነሽ፣ ሁልጊዜም ጊዜም ተመሳሳይ ባህሪ። ምን አለ ለአንድ ቀን እንኳን ለየት ያለ ባህሪ ቢታሳይ? ሁል ጊዜም ተመሳሳይ ውሸት፣ ውሸታም ነሽ። ሁል ጊዜ ዋሸት፣ እንዴት ደስ ይላል እባክሽ። ኒሃትም ትናገራለች። ህክመት አይበቃሽም እስካሁን ድረስ የተናገርሽው ነገር አይበቃም። ትንሽ እንኳን አይደክምሽም። ሰውን ማዋረድ አይደክምሽም ወይ? እኔ በራሴ የምተማመን ሰው ነኝ። በማየው ነገር ደግሞ አምናለሁ። እህት የንያት፣ አዎ፣ በማየው ነገር ነው የምተማመነው። ለምሳሌ ባይኔ በብረቱ አይቻለሁ፣ የተሳለውን ስዕል፣ የሱምሩን ስዕል ታሲን አልጋ ክፍል ውስጥ የተሳለውን ስዕል አይቻለሁ። ይህ የምናገር አሁን ማዋረድ ይሆን እያለች ስትናገር፣ ሱምሩን በድጋሚ ትደነግጣለች። እናቷም በእጇ አፏን ትይዛለች። እኔ የምለው ሱምሩ፣ ታሲንህ ተወዳጅ ቆይ ምን እያወራሽ ነው ያለሽው ህክመት ምንድነው እያወራሽ ያለሽው ደግሞ አሁን ምን አስገረመሽ ደሞስ ምን አስደነገጠሽ ታዲያ ዘምሮ በጣም ትገርሚያለሽ አዲስ እየሆንሽ ባልሆነ እያስመሰልሽ ነው አይደል አሁን በድጋሚ በጨው ፊትሽን አጥበሽ ምንም እንደማያውቀው ይወንጅ ነው አይደለም እንዴ! እንዴት የምትገርሚ ነሽ። በእውነት ሶምሩ ትገርሚያለሽ። እስኪ ግልጽ አድርጊልኝ፣ ለዚህ ቤተሰብ ግልጽ አድርጊው። እስኪ ታህሲን አልጋ ላይ ለስንት ጊዜ አክልተኝ ተሻል እዛ አልጋ ላይ ስትተኝ መቼም የራስሽን ስዕል ማየትሽ አይቀርም። በእውነት ሂክመት እገልሻለሁ እያለች ተናዳ ከተቀመጠችበት ትነሳለች። ቻንም ጥርቅም አድርጎ ሶምሩን ይዛታል። ይገባሻል ሂክመት እገልሻለሁ። አልለቅሽም። ልቀቀኝ ልቀቀኝ። እገላታለሁ። ይበቃሻል። እኔም ማዋረድ ከዚህ በኋላ ይበቃሻል። ሰልችቶኛል እያልኩሽ ነው ሂክመት ጥፊልኝ ከፊት ይበቃ። አይንሽም ማየት አልፈልግም። ቻንም እየተናደደ ይናገራል። ይበቃሻል በቃ ለፈጣሪ ብላችሁ በቃ በቃ ሰልችቶኛል እኔ። በሌላ በኩል ጉዞ ላይ ያሉት እህትና ወንድም ሜሊክም ትናገራለች ይመስለኛል። ግን አሁን ሳስበው ወንድሜ ነው። እናታችንም ባናገኛ ትሻል ነበር። አዎ ባናገኛ ትሻል ነበር። እዚህ በተጨማሪ በጣም ያሳዝናል። እባሏ ላይ ራሱ ወስልታለች። አይህ በጣም መጥፎ ነገር አይምሯችን ውስጥ ተቀመጠ። ቢያንስ ባናውቃት እናታችን ጥሩ ነች ብለን እናስብ ነበር። የውለ ምንድን ነው ያደረግነው? በእውነት ምንድን ነው ያደረግነው? እናታችንም ባናውቃት ይሻል ነበር እያለች እየተናገረች ከቻን ጋር አብሮ የተኙበትን ሰዓት እያስታወሰች ነው። ሜሊክም ቻን እየተመለከተች ትናገራለች። በጣም ነው ማፈቅርህ እኔም ከምታስብ በላይ አፈቅርሻለሁ። ከሀሳብ ስትመለስ ነም ይናገራል። አንቺ ያጠፋሽው ነገር የለም ሜሊክ፣ ምንም አላደረግንም እኛ። ይኸውልሽ በዚህ ሊጸጽትሽ አይገባም። እኔና አንቺ አብረን ሁሉን ነገር ያደረግነው ነው የሚያጸጽተን ነገር ደግሞ አይደለም ያደረግነው። ሁኔታዋን እየተመለከተ ነው ሚን ጠይቃታል። ምንድነው እሱ? እኔም አላቀው ነገር ያደረግሽው ነገር አለ፣ እኔ ሳልወቅ ያደረግሽው ነገር አለ ወይ? አረ በፍጹም ወንድሜ፣ ምንም ነገር የለም። ሁሉን ነገር ታውቃለህ። እና ታዲያ ምን አስጨነቀሽ? አዎ፣ ምንም ነገር አላደረግኩም። ነገር ግን ምን መሰለህ፣ አላውቅም ብቻ ይመስለኛል። ግን አንተን ማስቆም ነበረብኝ፣ ከመሄድ ማስቆም ነበረብኝ። አዎ በቃ ይህን ነገር ማድረግ ነበረብኝ። ከዚህ ቤተሰብ ጋር መታወቅ አልነበረብንም። ተረጋጊ እህቴ ተረጋጊ። በቃ እየኔ ውድ፣ አንቺ በፍጹም ማርቀስ የለብሽም አታርቅሽ። በቃ ተረጋጊ። እያንዳንዱ ሚስጥር ደግሞ እዛ የሰማነውን ነገር እዛ ከሄድን በኋላ እያንዳንዱን ነገር አጣራለሁ። እኔ ወንድምሽ አጣራለሁ። እያንዳንዱን ሰው ነው የምጠይቀው። ወንድሜ ነው ማየት የሚገባንን ነገር እያንዳንዱን ነገር አረጋግጠናል። አሁን ወደ አክሱም መመለስ ይኖርብናል፣ ወደ ቤታችን። በቂውን ነገር ሁሉ አጣርተናል። ምንም የምናጣራው ነገር የለም ወንድሜ፣ ይበቃናል። በቃ ከዚህ ውጭ ምን ትፈልጋለን? ምን እናረጋለን እዚህ ከተማ? ልክ ነው የተናገርሽው፣ ትክክል ነሽ። በቂ ነገር አግኝተናል ከዚህ በተጨማሪ ይኸውልህ እነዚህ ሰዎች መጥፎ ናቸው። ከነሱ ጋር እኩልም አይደለንም። እነሱን ልንዋጋቸውም እንደማንችል በደንብ አድርገህ ታውቃለህ። እህቴ ይኸውልሽ ምንም ነገር አትጨነቂ፣ እኔ ሁሉም አያቅቶኝም፣ ሁሉንም መዋጋት እችላለሁ። ስለኛ በጣም አጸያፊ ነገር አፋቸውን ሲከፍቱ ሰምቻለሁ። ጭራሽ አያፍሩም። ለገንዘብ ብለውን የመጡት እነዚህ ልጆች እያሉ እያዋረዱን ነበር። እኔ እናንችን እንዴት መጥፎ እንደሆንን እንዴት የተረገምን እንደሆንን ነበር የተናገሩት። ሜሊክ አዋርደውናል። እነዚህ ሰዎች ማናቸው? እነሱ ማነ ብለው ነው የሚያስቡት? ንገሪ፣ እኔ እናንችን የሚያዋርዱት አሁን እርሰው፣ ኖህ ሁሉንም ነገር እርሰው፣ በቃ ስለነሱ በራሳቸው ይኑሩ፣ የራሳቸው ራሳቸውን የማይረባት ጸያፊ ኑሮ እየኖሩ ይሞቱ። እርሳውን ያልሽኝ? አሁን ኖህ ተረጋጋ እያልኩ ነው። እንዴት አድርጌ ነው የምረሳው? አሁን ሰላም እየተሰማሽ ነው? እንዴት አድርጌ እረሳዋለሁ? ስለ ቻን እያሰብሽ ነው? ስለ እሱ እያሰብሽ እየተናደድሽ ነው። ምንድን የተፈጠረው ንገረኝ፣ እስኪ ለፈጣሪ ብለህ። ኖ ምን እያልክ ነው ያለው? ስለ ምን ቻን ነው የምታወረው? አሁንም ቻን አለ? የበና ባንት መካከል እየሄድን እኮን ያለ ነው። በቃ ቻን የሚባል ሰው በእኔ ህይወት ውስጥ የለም፣ ይገባል? ቻን ሞተዋል። በቃ ከዚህ በኋላ የኔና የሱ ነገር አብቅቷል። በጣም ጥሩ እህቴ፣ በጣም ጥሩ፣ በጣም ጎበዝ። ቢያንስ ቢያንስ ይህን ነገር ማመንሽ መልካም ነው። ሴቪ ላይ ሴቪ ላይ ተገርማለች አይደለም እህቴ? ሜልክ ሁሉም ነገር ውሸት ነበር። ይገርምሻል ፍቅራቸው ራሱ ሲያስጠላ በእውነት እውነት የሚባ የሚባል ነገር የሚጨበጥ ነገር የለውም። ሜሊክ ውሸታሞች፣ መርዛሞች። እውነትህን ነው በጣም የውሸት ፍቅር ነው። አይገርምም ግን ወደዛው እኮ ነው የተቀየሩብን በኔና በአንቺ ላይ ሜሊክ። ልክ ነው ወንድሜ፣ ወደዛው ነው የተቀየሩት። ጭራሽ እኛ ወጥመድ እንዳጠመድን ነው ያሰቡት። እውነተኛ ነገር በልባችን ውስጥ እንዳለ እንኳን አልተረዱንም። እያንዳንዱን ነገር ያደረግነውን ነገር ሁሉ ለገንዘብ ስንል እና እዛ ቤት ውስጥ ለመግባት ስንል ሁሉ እንዳደረግ ነው የተረዱት። አንድ ሰው እንኳን ከኛ ጎን አልነበረም። እንደ ቀልድ ነበር ያ ሁሉ ያሳለፍነውን ነገር የተመለከቱት። እህቴ ሜሊክ፣ እነሱ እንደቀለዱት አይቀሩም። በእነሱ ጨዋታን ይጫወትባቸዋሉ። ትመለከቻለሽ። ግን እኮ ይገርማል። እኛም ድራማ ሳተንባቸዋል አይደለም። እንደ ሜሊክ ያን የመሰለ ቤት አቃጠል ነው አይደለም። ጭራሽ ጀግና ለመባል ደግሞ ሴቪላይና ዳንጎ ተመለከትሽ አይደለም እያለ ሲናገር፣ ሜሊክ ትስቃለች። ጭራሽ ያንን ቤት ያቃጠልኩት አውቄ እንደሆነ ሁሉን ነገር ያደረግኩት። ሰብዓዊነት የሚባል ነገር እንኳን አያውቁም አንቺ ምን ያክል የተረገሙ ቢሆኑ አስበሽዋል? ያን የሚያክል ቤት እኔ አቃጥዬ አውቄ ማለት ነው፣ ቲቪ ላይን ለማዳን እነሱ ጀግና እንዲሉኝ ያደረግኩት እኮን የመሰላቸው ተመልከች። እነዚህማ የሰው ፍጥሩ አይደሉም። ሜሊክ፣ በእውነት የሰው ዝርያ አይደሉም። በዚህ ምድር ላይ የሚኖሩም አይመስለኝም። ሌላ ዓለም ላይ ያሉ ሰዎች ናቸው ባክሽ። ሰውነት የሚባል ሰብአዊነት የሚባል ነገር ራሱ በልባቸው ውስጥ የለም። ነገር ግን እኔ በዚህ አላቆምም እያልኩሽ ነው ሜሊክ። እያንዳንዱን ሰው ጠይቃለሁ፣ በዚህ ላይ ያለውን ሰው በሙሉ ሲቪ ላይ ብትባል ፈጣሪ ወይ፣ ነገር ግን ትዕግስቱን ስጠኝ። አዎ ፈጣሪ ትዕግስቱን ስጠኝ ነው እምልህ፣ ከእነዚህ አይነት ሰይጣኖች ጋር የምጋፈጥበትን ትዕግስት ስጠኝ። በኩል ስምሩን አንጠልጥሎ እየጎተተ ሻሜት ወደ ውጭ እያስወጣት ነው። ነይ ውጭ፣ ነይ ውጭ፣ ግቢ፣ ወደ መኪና ውስጥ ግቢ ነው የምልሽ። እናቷን ነይ ያትም እየተከተለች ነው። ኧረ እባክህ ሻሜት፣ ለፈጣሪ ብለህ ምን እያደረካት ነው? ምን እያረካት ነው? ኧረ እባክህ ተረጋጋ፣ እንደዚህ አታርቅ፣ እባክህ ሻሜት። ሻሚት፣ ዝም በይ አንቺ፣ ዝም በይ አንቺ፣ አንቺ፣ ልብሱን ወይ ፈጣሪ፣ ወይ ይኸውልሽ ዞምሮ እኛ እንዳንቺ ጭራቅ አይደለን መጥፎ ሰዎች አይደለን። ምን እያደረክን ያለው ሻሚት? ምን እያደረክ ነው? ቆይ በፍጹም እያደረክ ያለውን ነገር ማመን አልችልም። ይኸውልሽ፣ ቀጥታ ግቢ ወደ መኪናው ግቢ። እባክህ ለፈጣሪ ብለሽ ሻሚት፣ ተባክ እኔ እኮ ወድሻለሁ። ስለምወድሽ ነው አብሬ የኖርኩት። ነግሬሽ ነበር፣ እኔ የዛን ጊዜ አስጠንቅቄሻለሁ። በድጋሚ አንቺን የማምንበትን ነገር ከሸርሸርሽ በፍጹም ይቅር አለልሽም ብዬሽ ነበር። ተናግር ያለው አይደለም እንዴ? ታስታውሻለሽ? ከዚህ በኋላ ይቅር አለልሽም አንድ ነገር ብትዋሽ ብዬሽ ነበር። አልተናገርኩም ወይ? እኔ ባንተ ላይ ምንም ነገር አላደረኩም እያልኩ ነው ያለሁት። እኔ አንድም ነገር አላደረኩም ያልኩም እውነቱን እየተናገርኩ ያለሁት እባክህ። ልጄ ልጄ፣ እባክህ የሆነ ነገር ተናገር። ለአባትህ ነገሮ እባክህ። ቻን የሆነ ነገር አድርግ እባክህ፣ ለፈጣሪ ብለህ እኔ ምንም ነገር አላደረግኩም። እሱ እንደሚያስበው ቻሜት እንደሚያስበው ያደረግኩት አንዳች ነገር የለም። ግቢ እያልኩሽ ነው፣ ግቢ አሁን መኪና ውስጥ ግቢ። ምንም አይጠቅምሽም ማውለቅሱ። ግቢ እባክሽ ግቢ ግቢ እያለ ገፍጥሮ መኪና ውስጥ ያስገባታል። እናቷም እያለቀሰች ትናገራለች። ቻሜት ኧረ ለፈጣሪ ብለህ እባክህ፣ ያደረግከው ነገር ምናልባት ትክክል ሊሆን ይችላል፣ ነገር ግን እንደዚህ መሆን አለበት ወይ? እንደዚህ ነው መሆን ያለበት? ትክክል ነው ያደረግከው ነገር፣ እየወሰንከው ውሳኔ ትክክል ነው እያልሽ ነው አይደለም? ነገሮች ያት አሁን ዝም ብለሽ ወደ ቤት የምትገቢ ከሆነ ተመልሰሽ ምንም ነገር አልናገርሽም። አለበለዛ ግን ከባድ ነው። ኢሳትም ይናገራል። አክስቴ ሁሉን ነገር ታውቂያለሽ አይደለም አንቺ ሁሉን ነገር ታውቂያለሽ። ስለ እነዚህ ልጆች ታውቂያለሽ። ልጅሽ ስላደረገችው ነገር ታውቂያለሽ። ሁሉን ነገር በእውነት ታሳፍሪያለሽ አክስቴ። ይህን ሁሉ ዘመን ዝም ብለሽ መኖርሽ ይህን ሁሉ እያወቅሽ። ህክመትም ትናገራለች። አዎ ወንድሜ እንደዛ ነው ማረግ ያለብህ። ለካሃዲ ሰው ሲያንስ ሰው ነው። አስወጣቸው ከዚህ ቤት አስወግዳቸው ብላ ተናግራ ወደ ቤት ትገባለች። በመጨረሻም ልጇን ተከትላ ኒያትም ወደ መኪናው ውስጥ ትገባለች። ጫው እንደዛ አንድ ላይ ብትሆኑ ይሻላል። ግቢ ግቢ። ቤንያም ይኸውልህ፣ ከዚህ ሰዓት ጀምሮ እናትና ልጅን እዚህ አካባቢ በፍጹም ላገኛቸው አልፈልግም። ማየት አልፈልግም። አስወግዳቸው። በአይኔ ማየት አልፈልግም። ከዚህ አጥፉልኝ እያልኩ ነው። ይዛችኋቸው ሄዱ። ከዚህ በፍጹም እዚች ቦታ ደረሽ እንዳይሉ፣ ቤቴ እንዳይመጡ። በመጨረሻም መኪናው በተባሉት መሰረት እናትና ልጅን ይዞ ይሄዳል። ሻሚት ወደ ቤት ከገባ በኋላ ትራሱን አንስቶ እየደበደበ የተረገሙ የተረገሙ ማይረቡ በፍጥነት መጥታ ትናገራለች። ሻሚት በእውነት እኔ አልመርቅህም፣ አሁን ባደረግከው ነገር በጣም አዝኛለሁ። እንዴት እንደዚህ ታረጋታለህ? እንዴት እንደዚህ አመናጭቀህ ከቤት ታባርራታለህ? ሚስትህን እንዴት እንደዚህ ታረጋለህ? በፍጹም ይኸውልሽ፣ እንዳትፈታተኝ ኤንሴ፣ በፍጹም እንዳትፈታተኝ። ለሱምሩ ጥብቅና እንዳትቆሚ ይብየሻለሁ። ለእሷ ልትከራከሪ ባልሆነ። ለምንድን ነው የማልከራከረው ለምንድን ነው ከእሷ ጎን ማልሆነው? ከእሷ ከሷ ጎን ነኝ። ይህች ሴት እኮ ምንም ሆነ ምንም ማለት ነው የልጆችህ እናት እኮ ነች። ይህን ነገር እንዴት ትረሳለህ? እረ እባክሽ፣ እንደዛ ነው እኔ ከዚህ በኋላ እሱን እራሱ አላምንም። ከዚህ በኋላ በፍጹም አላምንም። ካሁን በኋላ አንድ ነገር የማምነው ነገር የለኝም። እውነት ነው። ይኸውልህ፣ ፈጣሪ ቅሪ በልህ። እውነት ነው። በእውነት አልመርቅህም ነው ያልሽው። ነገር ግን እውነቱን ንገረኝ እስኪ፣ እባክሽ። ነግረሃለች፣ እውነቱን ነግረሃለች። ተገዳ ነው እነዛ ልጆች የወለደችው? ይኸውልሽ፣ እኔ እኮ እስከዛሬ እሷ የተናገረችው ነገር፣ እያንዳንዱን ነገር አምን ነበር። እባክህ ሻሚት፣ እንደዚህ አታርግ እባክህ ይኸውልሽ ተመልከች። እንደዛ ከሆነ ለምንድነው እነዛ ልጆች ከኔ ደበቀችው? ንገርኝ እስኪ ከኔ መደበቁ ለምን አስፈለገ? ተገዳ ከሆነ የወለደቻችሁ። ይኸውልህ እመነኝ፣ እንደዛ አይደለም። ይኸውልሽ አሜት እንደዛ አላደረገችም። ምንም ያጠፋችው ነገር የለም። ሶምሮ በፍጹም አንተ ላይ እንደዛ አይነት ነገርም አታረግም። አድርጋለች እያልኩሽ ነው ያለሁት። እኔ ደግሞ ቻንም ቦታው ላይ ይደርሳል። አድርጋለች አሁ ቻንም ይጠይቃል። ምን እየተካሄደ ነው? ምን ተፈጠረ? ደግሞ አሁን እያለም ይጠይቃችኋል። ውድና የተከበራችሁ ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ መንታ መንገድን ከመጀመሪያ እስከ መጨረሻው መከታተል የምፈልጉ የደወል ምልክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማን መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለሁላችሁ።